ዛሬ ነው ዓለምሽ ዛሬ ነው ረስ ለምን ነገር ያከል እንዲ ቃል ምን ሆና ነው ዛሬውማ፣ ማለት ነው፣ ልባችሁን ፍክት ማለዳችሁን፣ ቀናችሁን ፍክት፣ በተለይ ደግሞ ሌላ ሀገር ሆናችሁ ሀይሚን የምትከታተሉ ደግሞ ምሽታችሁን ፍክት የሚያደርግ ፖስት አይቼ ነው። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁ በት ውዶቼ፣ እኔ አላምንም የምር ሀይሚ ነች ወይስ ማነች የሚያስብል ፖስት ምናምን ነገር ሀይሚ የፖስት አድርጋ ኢንስትግራም ላይ አይኔን ገለጥኩኝ፣ አየሁኝ፣ ደጋግሜ አቅርቤ አየኋትኝ፣ ለካ የኛው ቅማም የኛው ልዕልት ናት። የኔ ውድ የኔ እንቁሴት እንኳን ተወለድሽልን በድጋሚ መልካም ልደት ይሁንልሽ። የሰላም የፍቅር ቀሪ ዘመንሽ የሰላም የፍቅር የደስታ የስኬት በቃ እኔ ምን እንደምል አላውቅም። ሁሉ ነገር ሁሉ ነገር የሚሳካልሽ ይሁን ሌላ ከዚህም በላይ እኔ ውዶች አውዶች እናንተ ጨምሩበት። ሀይሚዬን በዛው መልእክት አላት እንዴት ምርብ ላይ እንደመጣች አጠይቁኝ። ፎቶ ፖስት አድርጋለች፣ ኢንስታግራም ላይ ነው ፖስት ያደረገችው። ውዶች፣ እግዚአብሔርን ነው ምላችሁ እንዴት እንደምታምር የኔ ድንቡሾሽ። እና ይሄንን ደስታሽን ይህንን ሳቅሽን ለመንጠቅ ስንቶቹ ደፋ ቀና ሲሉ ሊያስለቅሱች ደፋ ቀና ሲሉ ብቻ ውዶች ዛሬ የሀይሚ ልደት ነው፣ እና ለነ ጠንፌ ነው እንደዛ ያልኩት፣ ለሌላ ለማንንም አይደለም። እና በቃ አንቺ ደግሞ እንደዚ ፍግግ ብለሽ ስትመጪ ምናምን ጥንክር ብለሽ ስትመጪ፣ እኛ በአንቺ ደስታ በአንቺ ፈገግታ ውስጥ የኛም ፈገግታ አለ ለማለት ያክል ነው እና ወደ ሀይሚ እየመልክት ልግባ ሀይምዬም ሀይምዬም፣ በመልእክቷ እንደዚህ ብላለች ማለት ነው። እግዚአብሔር አባቴ፣ በእድሜ ላይ እድሜን ስለጨመርክልኝ አመሰግናለሁ። ያለፍኩት ብዙ ቢሆንም ከትናንቱ የተሻለ ነገ እንዳዘጋጅህልኝ አውቃለሁ። ተመስገን ብላለሁ ብላለች ማለት ነው። እውነት ነው፣ የኔ ውድ ሀይሚዬ ዛሬ ዛሬያችን ባያምርም ነጋችን እንደሚያምር ተስፋ ማድረግ አለብን። ዛሬ አላማረም ብለን ለነገው ተስፋ መቁረጥ የለብንም ማንኛችንም ብንሆን ማለት ነው አይኖ ዛሬ ጭንቅ ውስጥ ልንሆን እንችላለን። ነገ ደግሞ ሌላ ቀን ነው። የዛሬውን ቀን እኛ ጠንካራ ከሆነን ማለፍ እንችላለን ማለት ነው። ነገን መድረስ እንደምንችል እግዚአብሔርን ከተመካን፣ በፈጣሪ ከተመካን፣ በአጠቃላይ በፈጣሪ ከተመካን ማንኛችንም በማንኛችንም በየሃይማኖታችን ተተመካን የማናልፈው ነገር የለም በአጭሩ ማለት ነው። ዋናው ፈጣሪን ይዞ መጓዝ ነው እና ሃይሚዬ ደግሞ እግዚአብሔር አንቺን ስለሚወድ ሰው ነው የሰጠሽ ሰው የሰው ፍቅርን የሰው መውደድ ሰጥቶሻል እግዚአብሔር